እንዴት ናችሁ በአለም ዙሪያ ያላችሁ ቤቶች ና ወንድሞቼ ወንድማችሁ ነቢ ሉቃስ ነኝ ጌታ ፈቃድ ከሆነ መያዝያ ሶስት እስከ አምስት ያለው ኮንፈረንስ ማስታወቂያ ለማድረግ መጥቻ አለው። ታላቅ ምርኮን የምንሰበስብበት የእግዚአብሔርን ጸጋ የምንካፈልበት ኮንፈረንስ ነው በዚህ ኮንፈረንስ ላይ ታላቅ እግዚአብሔር እጅ ይገለጣል እግዚአብሔር በሀይሉ ከፍ ያለው ነገር ያደርጋል እንዲላል በሳንባት መጨረሻው መጀመሪያውም ቀን ስነጋ መግደላዊቱ ማርያም እና ሁለተኛዊቱ ማርያም መቃብሩን ሊያዩ መጡ ይላል። እዚህ ቦታ ላይ ሁለት ነገር ይናገራል። በሰንበት መጨረሻም መጀመሪያውም ይላል። ያ ኮንፈረንስ ማለት ለብዙ ሰው ሀዘናችሁ ነው የሚትረሱበት፣ የሀዘናችሁ መጨረሻ። ያ መድመራ ማለት የሀዘናችሁ መጨረሻ፣ የደስታችሁ የመጀመሪያ፣ የእግዚአብሔርን ክብር የሚናይበት፣ የታዋቹት፣ የእናንተ ተስፋ በእጃችሁ የሚትይዙበት የጠፋባቸው ምርኳቸው የሚመለስበት የእግዚአብሔርን ክብር በኃይል የምናይበት ኢየሱስ ያድናል። በጌታ በኢየሱስ ስምና ስልጣን ሀዘናችሁ በደስታ ተቀየረ። ከዚህ ደቂቃ ጀምሮ እግዚአብሔር ያስገርማቸውን በዛን ቀን የትኛውም አይነት ጥያቄ ይመለሳል። የትኛውም አይነት የተወሰደባችሁ ጉዳይ እግዚአብሔር ይመልሳል። ምልኳችን ለምንሰበስብበት ኮንፈረንስ ነው። የእግዚአብሔርን ኃይል የምናይበት ኮንፈረንስ ነው። መቅረት አይቻልም። የእግዚአብሔርን ጸጋ በኃይል እናያለን። መጽሐፍ ስናገር እግዚአብሔርን ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ለበጎ ተብሎ እንደተጻፈ ያ የጠፋባችሁ እንኳን ጠፋ እንኳን ሄድ የሚበልጥ መጣ የምትሉበት በደስታ የምትሞሉበት የእግዚአብሔር ክብር የምናይበት ቀን ይሆናል። ማለትም አርብ ከስምንት ሰዓት ጀምሮ ቅዳሜ ከስምንት ሰዓት ጀምሮ እሁድ ሙሉ ቀን ሚያዝያ ሶስት አራት አምስት በዛን ቀን ላይ ነቢ አስቀቆልቻ አለ ከኔ ጋር ልክ። እንዲሁም ደግሞ ከዘማሪ መሃል ዘማሪ በምላኩ አለን። ከእንዲሁም ደግሞ ዘማሪ ሉቃስ አለ ዘማሪ በዛን ቀን ላይ ከኔ ጋር ሙሉ በሙሉ መልካሙ አለ። እነኛ አገልጋዮች ከእኔ ጋር በሙሉ ቀን በዛን ቀን ላይ ሙሉ ቀን የእግዚአብሔር ጸጋ እንዲከፋፍላለን። ነቢያ አስቀቆልቻ መጋቢ አሻብራጫ እንዲሁም ደግሞ ዘማሪ በአምላኩ እንዲሁም ደግሞ ዘማሪ መልካሙ፣ ዘማሪ ሉቃስ እነኛ አገልጋዮች ከኔ ጋር በዛን ቀን በኃይል ያገለግላሉ። ከፍ ያለው ጊዜ እናሳልፋለን። የእግዚአብሔር ጸጋ በኃይል እንዲከፋፈላለን። የእናንተ ነገር ይመለሳል። ሐዘናችሁ በደስታ ይቀየራል። ባዶነታችሁ ወደ ማግኘት፣ ማጣታችሁ ወደ ሳቅ የእግዚአብሔርን ጸጋ የምትሞሉበት የእግዚአብሔርን ኃይል የምትቀበሉበት ልዩ ክብር የምታገኙበት ቀን ይሆንላችኋል። እግዚአብሔር ያስገርማችኋል። መቅረት አይቻልም። በዛ ዕለት ላይ የእናንተ የቤታችሁ ጉዳይ፣ የሕይወታችሁ ጉዳይ ይስተካከላል። አድራሻ ያላወቃችሁ ሰዎች ቃሊቲ፣ ገላን፣ ሰላምን ጻላፍ እንዳላችሁ ወደ አቃቂ በሚወስደው ዋና አስፋልት ዳር ላይ የቸርቹ ባናር ታገኛላችሁ። አድረሱን አላወቁም የምትሉ ሰዎች ወደ ቃልቲ ጋላ ሰላም ህንፃ ጋር እንደደረሳችሁት ወደ አቃቂ በሚወስደው ዋና አስፋልት ዳር ላይ ወደ አቃቂ ትንሽ ወደ ፊት ጠጋ እንዳላችሁ፣ ምናልባት ከሰላም ህንፃ ወደ አቃቂ በሚወስደው መንገድ ናታው ሚትራይል ጣጋ እንዳላችሁት ወደ ዜሮ አራት ወረዳ መግቢያው በር ላይ የቸርቹ ባነር ስላለ በቀላሉ ታገኛላችሁ። ለበለጠ መረጃ ስልክ ቁጥር ለምትፈልጉ ሰዎች 0929 28 49 36 እንዲሁም ደግሞ የእኔ የግል ስልክን በዚህ ቦት ስልክ ላይ ብደውሉ ለአድሬስ ለማወቅ የምትፈልጉ ሰዎች 0910 18 52 97 እነኚህ ስልኮች በእኔ እጅ ያሉ ስልኮች ናቸው። በዚህ ስልክ ደውላችሁ አድረሻው ማወቅ ትችላላችሁ። እግዚአብሔር በህይወታችሁ ላይ ጣልቃ ይገባል። ይህን ቪዲዮ ደግሞ ልክ እንዲደርስ ሼር በማድረግ እንዲተባበሩ በጌታ ፍቅር አሳስባችኋለሁ። ዘመናችሁ ይባረግ።